በስመ አብ ወልድ መንፈስ ቅዱስ አህዱ አምላክ አሜን። ሰኔ 18 ቀን የሚከበር አመታዊ የቅዱሳን በዓላት፣ አባ ድሚያኖስ። አባ ድሚያኖስ ተወልደው ያደጉት ግብጽ ውስጥ ነው። ቤተሰቦቻቸው ክርስቲያኖች በመሆናቸው ገና በልጅነት እድሜያቸው ቅዱሳት መጻሕፍትና በጎ ምግባራትን ተምረዋል። እድሜያቸው ወደ ወጣትነቱ ሲጠጋ ስርዓተ መንኮሳትን ለማጥናት ወደ ገዳም አባ ዮሐንስ ሄዱ። በዘመኑ ማንኛውም ሰው ተገቢውን ፈተና ሳያልፍ እንዲመነኩስ አይፈቀድለትም ነበር። አንድ ሰው ሊመነኩስ ካሰበ በትክክል በትክክል ለመናኝ መሆኑን ቢያንስ ለሶስት አመታት ቢበዛ ደግሞ ለ12 ዓመታት እንዲፈተን ቅድስ ቤተ ክርስቲያን ታዘናለች። ይሄውም ስርዓተ አመክሮ ይባላል። ከ12 ዓመታት በላይ መቆየት ከፈለገ ግን ይፈቀድለታል። በዚህም መሰረት አባ ደሚያኖስ ለ17 ዓመታት በአጭር ታጥቀው ገዳማትን አገልግለዋል። ገዳሙንም ይገባሃል በሚል ዲቁና እንዲሾሙ አድርጓል። ከዚህ በኋላ ከአባቶቻቸው ተባርከው ገዳሙንም ተሰናብተው ወጡ። ነገር ግን የወጡት ወደ ዓለም ሳይሆን ራቅ ወደ አለ ገዳም ነበር። የረድነት ዘመናቸው ጨርሰዋልና አዲስ በሄዱበት ገዳም ወደ መደበኛ ገር ተሸጋገሩ። ያም ማለት በጾም በሰሎት በስግደት በትርምትና በትህትና በፍቅር ሙሉ ጊዜያቸውን ማሳለፍ ጀመሩ። በእንዲህ ያለ ግብሩም ዘመናትን አሳለፉ። የወቅቱ የግብጽ ፓትሪያሪክ አባ ጴጥሮስ በእረኝነት ስራ የሚያግዛቸው ሰው እንዲፈልጉላቸው በጠየቁት መሰረት ትርምትም ጽህፈትም በጎ ምጓራትንም የተሟላለት ሰው እንደ አባ ድምያኖስ አልተገኘምና ያለ ፈቃዳቸው ወደ እስክንድሪያ ተወስደው የፓትሪያሪኩ ረዳት ሆነው ተሾሙ። በረዳትነት በቆይበት ጊዜ በወንጀል አገልግሎት፣ በመኖጥሬ ትዙና ሊቃ አጳሶትንም አገልግለዋል። አባ ጴጥሮስ ሲያርፉ ህዝቡና ሊቀውንቱ በአንድ ድምፅ አባ ድሚያኖስን ለፓትሪያሪክነት መረጧቸው። ጻድቁ ሊቃጳስ በዘመና በዘመነ ፕትርክናቸው ከግል የቅድስና ህይወታቸው ባለፈ እነዚህ ፈተናዎች በመምጣታቸው ይመሰገናሉ። እነዚህን ፈተናዎች በመወጣታቸውም ይመሰገናሉ። አንደኛ ህዝቡ ከሃይማኖታቸው እንዳይጡ በመግባር እንዳይዝሉ ተግተው አስተምረዋል። ሁለተኛ በአካል ያልደረሰቸውን በጦማር በመልእክት አስተምረዋል። በዘመናቸው የተነሱ መናፍቃን ተከራክረው እየመለሱ የተመለሰውን ተቀብለው እምቢ ያሉትንም አውግዘዋል። ከአንጾኪያ ፓትርያሪክ የመጣውን የኑፋቅ የጠማር ጦማር መልእክት በይፋ ቀዳደው አውግዘውታል። ለአርባ ሶስት አመታትም የእስክንድሪያ ሊቀ ጳጳስ ነው ያገለገሉት። አባ ድሚያኖስ ከብዙ ተጋድሎ በኋላ በመልካም ሽምግልና ብዙ ሲቀን አርፏል። ከግብፃዊ ሊቀ ጳጳሳት ዝርዝር ውስጥም አርባ ስምንተኛ ሁነው ተመዝግበዋል። ልመናቸው፣ ክብራቸው፣ ጸጋ ረድኤታቸው በወላችን ላይ ይደርብን። በዚህ ዕለት ከሳቸው ጋር ቅዱስ ኤስድሮስ ሰማይትም ይታሰባል። ስለዚህም በገዛ ደሞ የዋጃትን የእግዚአብሔር ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳስ አድርጎ ለሾመባት ለመንገው ሁሉ ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንገው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ሁን ያውቃለሁ። ስለዚህ ሶስት አመት ሌትና ቀን በእንባ እያንዳንዳችሁን ከመገሰጽ አላቋረጥኩም። እያሰባችሁም ትጉ። የሐዋርያ ሥራ ምዕራፍ 20 ከቁጥር 28 ሰላም ላይ ጋሪከ ውስተ ደብረ በትራን ለኬዳ ከመትህስ ከመትህስ በየ ለጥበሰማይ ሰማይ ውሉዳ ድምያኖ ሳቢ ለእስክንድሪያ በውዳ ኳንካ ከመጴጥሮስ ዋኮ ከመይሁዳ ዘሴጠ እግዚኡ ለብሩር ፀዳ ሰላም ለድምያኖስ በእስክንድሪያ ዘነበረ

ጊዮርጊስ ቅዱስ ሰማዕቱ የተወለደው በምድረ ግብፅ አሕዛብ ተንባላት በሰለጠኑበት የመጀመሪያ ዘመን ነበር። በተለይ ተንባላቱ እስላሞቹ ግብፅና ሶሪያን ከያዙ በኋላ ባልተጠበቀ ፍጥነት በኃይልም በሰውም ተደራጅተው ነበር። ቅዱስ ጊዮርጊስ ልብ በሉልኝ፣ ሊቀ ሰማዕታት አይደለም ያልኩኝ። የተወለደው በዚህ አስቸጋሪ ጊዜ ነበር። ሐዲስ ጊዮርጊስ እናቱ የተመሰከረላት ክርስቲያን ብትሆንም እንዳለመታደል አባቱ ተንባላዊ አሕዛብ ነበር። ስሙም መዛሂዝም ይሉታል። ህፃኑ እንደተወለደ ያወጡለት ስምም ህዝባዊ ከመሆኑ ባለፈ በሰማይቱ በሰዓቱ መጠመቅ አልቻለም። የወቅቱ ህግ ከወላጆቹ አንዱ አሕዛዊ ከሆነና አጠመቃለሁ ሲል የሚከተለው ሰይፍ ነበር። በዚህ ምክንያት አዲስ ጊዮርጊስ ሳይጠመቅ ሰባት ዓመት ሞላው። እናቱ ግን ህፃን ቢሆንም ፍቅረ ክርስቶስን ታስተምረው ነበር ባይጠመቅም ጸበሉን እምነቱን ትቀበው ነበር። ደብቃ ቅዳሴ ታሰመው ነበር። አንድ ቀን ግን ህጻናት ሲቆርቡ አይቶ ካልቆረብክ ብሎ አለቀሰ። ምን ታድርገው? ወደ ውጭ አውጥታ ከአውሎጊያ የሰንበት በረከት፣ ሰንበት ቂጣ በላችው። ጌታዬ ልጄን እርዳዋለች። ልቡ በአፉ ልክ፣ በአፉ ሲቀምሳት መዓዛ መንፈስ ቅዱስ አደረበትና ፍጹም ተደሰተ። ትንሽ ከፍ ሲል ለምን እንደማይጠመቅና እንደማይቆርብ እናቱን ጠየቃት። ልጄ ሆይ ከተጠመቅ ይገድሉሃል፣ አለችው። ከዚች ቀን ጀምሮ ግን የሚጠመቅበትን ዘዴ ይፈልግ ጀመር። አስቀድሞ ትምህርተ ክርስትናን ተማረ። ለአካለ መጠን ሲደርስም አፈላልጎ ጠንካራ ክርስቲያን የሆነች ሴት አገባ። ጥቂት ጊዜ ከቆየ በኋላ ሚስቱን ስለመጠመቅ አማከራት። ሌላ ሀገር ሂደ ተጠመቅ፣ አለችው። ከግብፅ ተነስቶ ሶርያ ገባ። አባቶቹን አፈላልጎ ተጠመቀ። ቀጥሎም መንገዱን ወደ ልዳ አደረገ። ወደ ደብሩ ተጠግቶ አባታችን ስማውጥልኝ ቢላቸው መንፈስ ቅዱስ አናግሯቸው ጊዮርጊስ አሉት። እሱም ደስ እያለው በአጭር ታጥቆ የልዳው ጊዮርጊስን ያገለግለው ገባ። ትንሽ ቆይቶ ሁከተ መንፈሳዊ ተሰማው። ማለትም ስለ ሃይማኖቱ ደሙን ማፍሰስ ፈለገና ወደ ግብፅ ተመለሰ። በዚያም ያሉ አይዛ በክርስትና ስም ልብስና ሞገስ ሲመለከቱት ተበሳጩ። ይሄኛ ጓደኛ አልነበር እስላም አልነበር እንዴት ክርስቲያን ልብስ ለበሳሉ? እለቱንም አሰሩት። ሌሊት እናቱና ሚስቱ መጥተው እንዲህ አሉት፣ አደራ ፍቅር ዓለም እንዳያታልልህ፣ ሰማይት ብትሆን ላንተም ክብር ለኛ ሞገስ ነው ብለው አጽናኑት። እንዲህ የሚሉ እናትና ሚስት ማግኘት ታላቅ እድል ነው። አዲስ ጊዮርጊስም ጸና። ከዚህ ቀን ጀምሮ ለተከታታይ ቀናት ደበደቡት፣ አካሉንም ቆራረጡት፣ ደሙንም መሬት ላይ አንጠፈጠፉት። በየመንገዱ እየጎተተው ተሳለቁበት። ርሱ ግን ክርስቶስን ወደዋልና ሁሉን ታገሰ። ሌሊት በሆነ ጊዜ ጌታችን ተገልጦ ከሰማያት ትቆጠራለህ አለው። በማግስቱም በአደባባይ አንገቱን በሰይፍ ቆረጡት። ክፋታቸው የጸና ነውና ስጋውን በእሳት አቃጠሉት፣ ወደ ባህርም ጣሉት። እናቱ ከባህር ስታወጣው ግን ምንም አላገኘም ነበር። ከባህር ስታወጣው ግን በእሳትም ቢቃጠል ቢያሰቃዩትም፣ አስከሬኑ ግን ምንም አላገኘውም ነበር። በዚህ ቀን እናቱ ሚሱ በክብር ቀብረውታል። ቸር አምላከ ሰማይቱ ጽናት፣ ትዕግስትን፣ ጸጋ በረከትን ይክፈለን። በመልጃው ሁላችንም ለንስሐ ሞት ያብቃን። በዚህ ዕለት አባብስይ አኖ ሰማይት በአንበሳ ጀርባ ላይ የተቀመጠው አባት ይታሰባል። ቅዱሳኑ አምስቱ ጭፍሮች በብዙ ስቃይ ሰማይት የሆኑት ባልንጀሮች ናቸው። አባቶቻችን የደብረ ቆድ ጻድቃን ይታሰባሉ። ስለዚህ ወንድሞች ሆይ ጣዖትን ከማምለክ ሽሹ። ጣዖት የተባለ ድንጋይ አለዝቦ እንጨት ጠርቦ ብቻ ሳይሆን ክፉ ሐሳብም ጣዖት ነውና ከክፉ ሐሳባችን እንራቅ። ልባሞች እንደ መሆናችሁ እንደ መሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? እኛ ብዙዎችን ስንሆን አንድ ስጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና።